ባለፉት ጥቂት ዓመታት በከተማ የክረምት በጎ ስራ ብለን በጀመርነው በመቶ ሺህ የሚቆጠሩ እጃጠሮች በወጣቶች ገንዘብ ባላቸው ሰዎች ሀሳብ ባላቸው ሰዎች ተደግፈው የተሻለ ቤት ባለቤት መሆናቸው ይታወሳል። በክረምት በጎ ፍቃድ የጀመር ነው ልምምድ አፈር ለመጠበቅ የተሻለ ዝናብ ለማግኘት ፍሩት ለማግኘት ቡና ለማግኘት ምግብ ለማግኘት የሚያስችለን ግሪን ሌጋሲ ከማስፋቱ በተጨማሪ በርከት ያሉ ሰዎች ቤታቸው ታድሶላቸዋል፣ ተጠግኖላቸዋል። የብዙ ሰዎችን እንባ ሲያብስ ለብዙዎች ሳቅ ሲጨምር ያየነው የክረምት በጎ ስራ ዘንድሮ ከከተማ ወጥቶ ወደ ገጠር እንዲገባና የተሻገረ ገጠር ለመፍጠር ያለንን ህልም ለማስጀመር ነው ወደ ማዕከላዊ ክልል የመጣ ነው። በከተማ ታስታውሱ ከሆነ በእኛ እንኳን አዋሪ አካባቢ እጅግ አሳዛኝ የነበረው የአዋሪ ሰፈር አሁን ምን መልክ እንዳለው ታይቷል። በትልቁ አስበን በትንሹ ጀምረን እያሰናሰልን አዋሪ ላይ የሰራነው ስራ ሰፈርን፣ መንደርን መቀየር እንደሚያስችል በጎረቤት በጎ ተጽዕኖን ማሳረፍ እንደሚያስችል በተግባር ውጤት ያገኘንበት ስራ ነው። ዘንድሮ ግን በገጠር ኮሪደር የተሻገረ ገጠር ለመፍጠር የአርሶ አደሩን የኑሮ ዘዬ ለመቀየር አዲስ የተሰራ ዲዛይን አለ። ይህ ዲዛይን በገጠራማው የኢትዮጵያ አካባቢ አርሶ አደሩ ካሉበት ችግሮች አንዱ የአኗኗር ዘዬ ነው። ሰው በሚያድርበት ቤት ውስጥ ከብቶች ይታሰራሉ፣ በጎች ይታሰራሉ፣ ፍየሎች ይታሰራሉ። በነሱ ይመጣ በሽታ ወደ ሰው ይተላለፋል። ብዙ ሰው ሳያውቀው ለበሽታ ይዳረጋል። የዚህ የገጠር ኮሪዶር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። ሁለተኛው በየአካባቢው ስንጸዳዳ አካባቢ ያበላሻሉ። እዛ ላይ ዘንብ ይመጣል፣ በሽታ ይመጣል። ሽንት ቤት መቆፈር ያስፈልጋል። የተቆፈረው ሽንት ቤት ደግሞ በባዮጋዝ ኢነርጂ መሆን አለበት። ኢነርጂ ካልሆነ እናቶቻችን ጫካ ወጥተው ዛፍ ቆርጠው በዚያ ማብሰል ያለውን መከራ በገጠር የሚኖሩ ሰዎች ያውቁታል። ያን ለመከላከል በሀላባ አንድ፣ በከምባታ አንድ፣ በሀድያ አንድ፣ በስልጤ አንድ መለስተኛ ማሳያ ሰፈሮች በእኛ ይገነባሉ። ዛ የጠዋት በሃላባ የጀመርነው ከአምስት ያላነሱ አርሶ አደሮች በአንድ ግቢ ውስጥ የሚይዝ የራሱ ባዮጋስ ሲስተም ያለው ሶላር ሲስተም ያለው የከብትና የሰው ቤት የለየ በጓሮ አትክልት ያለው መለስተኛ የጓሮ እርሻ ያለው የሌማት ትሩፋትን በተወሰነ ደረጃ የሚያስተዋውቅ ሰው በማሳ ብቻ ሳይሆን በጓሮ ምግብ ማከማቸት እንዲችል የአኗኗር ዘዬውን ከነበረው ልምምድ ከፍ ለማድረግ ነው። ከመንገድ ራቅ ያለ አጥሩ ቆርቆሮ ያልሆነ ቤቱ መኝታውና ሳሎን የተለየ የሶላር ሲስተሙ ለሞባይሉ ለቴሌቪዥን ቻርጀር መሆን የሚችል ከኩራዝ ወደ መብራት እንዲገባ ያስችላል። ይሄ እኛ አራቱ ዞን ላይ የምንጀምረው ስራ የከተማውን ስራ አይተካውም። የሌሎች ዞን ስራም አይተካም። እኛ ልክ በአዋሬ ማሳያ እንደሰራ ነው። አሁንም ማሳያን የሠራ ነው። ይህንን ተከትሎ ሁሉም ክልሎች፣ ሁሉም ዞኖች፣ ሁሉም ቀበሌዎች በከተማም ያሉ ነዋሪዎች ልክ እንደ ከዚህ ቀደሙ ተባብረን በተለይ ደከም ያሉ ሰዎችን የኑሮ ደረጃ ለማሻሻል አንድ ሞዴል ብንሰራ ያ እየተበራከተ እየተበራከተ በገጠር ያለው ህዝባችን የኑሮ ስልት ይቀየራል። እኛ የምንጠቀመው ማቴሪያል መቶ ፐርሰንት ሎካል ነው። ሀላባ የምንጠቀመው የሀላባ ማቴሪያል ነው። ከምባታ የምጠቀመው የከምባታ ማቴሪያል ነው። ስልጤ የምጠቀመው ስልጤ ማቴሪያል ነው። ያ ልምምድ ከሰፋ በዓመታት ድካም፣ በዓመታት ልፋት፣ በዓመታት ትብብር ውስጥ በከተማ ያየነውን ውበት፣ በከተማ ያየነውን የኮሪደር ኢምፓክት በገጠር ማየት እንችላለን። በገጠርና በከተማ ያለውን ኑሮ አሰናስለን መቀየር ካልቻል አንድ ሰፈር የሚታይ አይላንድ ይሆናል። የእኛ ዓላማ ዶት ማሳያ፣ ብዙ ዶት ማባዛት ዶቱን በማገናኘት ደግሞ ወጥ የሆነ ሲምለስ የሆነ ኤንቫይሮመንት መፍጠር ነው። የበለጸገች ኢትዮጵያን መፍጠር የምንችለው በከተሞች ብቻ አደለም። በገጠር ያለ ህዝባችን ኑሮም ስናሻሽል የገጠሩን ላይፍ ስናሻግር ነው። አሁን ካለበት ስናሻግር ነው። እረሳል ነው አረሰ፣ ትከላል ነው ተከለ። አሁን ደግሞ ቤቱን ኑሮውም ጓዳውን በሚያብስ መንገድ ብንመጣ እና ብናግዘው በእጅጉ ሊለወጥ ይችላል። በርካታ አርሶ አደር አሁን ባለ ሁኔታ ገንዘብ መያዝ ጀምሯል። ገንዘብ ቢይዝም ግን ያን የኑሮ ዘይ ካላለማመድ ነው በቀር ገንዘብ ስላለው ብቻ ኑሮን አይቀይርም። ሰው ገንዘብም ሀሳብም ያስፈልጋል። ይሄ ሀሳብ እንደማፈንጠቅ ነው። የፈነጠቀው ሀሳብ ተሰናስሎ ምን አይነት ኢምፓክት እንደሚያመጣ በጋራ የምናየ ይሆናል። ለመላው የኢትዮጵያ ህዝብ በተለይ ለወጣቶች ያለኝ መልእክት ክረምትን በዋዛ እናሳለፍ የዝናብ ጊዜ ነው። ዛፍ ብንተክል አፈር እንዳይሸረሸር እናደርጋለን። ማንጎ፣ አቮካዶ፣ ፓፓያ ብንተክል ምግብ እናተርፋለን። አቅመ ደካሞችን ብናግዝ፣ ቤታቸውን ብንጠግን፣ ሰፈራቸውን ብናጸዳ፣ አጥራቸውን ብናጥር ዛሬ አይደለም፣ ጊዜ ያልፋል። ለልጆቻችን ያኔ በጉልበት ባለን ወራት፣ ጎበዝ በነበርንበት ወራት እኛ ኢትዮጵያውያን የአባት የእናቶቻችንን ብቻ ሳይሆን የምናቃቸውንም የማናቃቸውንም ሰዎች ተባብረን እንሰራ ነበር የሚለው ትርክት ለልጆቻችን በእጅጉ አስፈላጊ ነው። ይሄን አስበው ወጣቶች ጉልበት ካላቸው በጉልበት ገንዘብ ካላቸው በገንዘባቸው ሀሳብ ያላቸው በሀሳብ በዲዛይን ሞራል በመስጠት ሚዲያዎች በማነቃቃት በየዩኒቨርሲቲ ያሉ መምህራን ደግሞ ስራውን እየተከታተሉ ሱፐርቫይዝ እያደረጉ የተሻለ የገጠሩን ነዋሪ ህዝብ ከፍ እንዲያደርግ ማድረግ አለብን። ኢትዮጵያውያን ለዘመናት የገጠሩ ህዝብ አርሶ አደሩ ተሸክሞ ኖሮናል። አሁን ቢያንስ ኑሮ እንዲሻገር እንዲሻሻል ከነበረበት ደረጃ ከፍ እንዲል በትብብር መልሰን ላርሶ አደሩ መልሰን ለተሸከመን ህዝብ የምንከፍልበት ጊዜ ነው። እንደዚህ አይነት ኢኒሼቲቭስ በዋዛ ፈዛዛ መታየት የለባቸውም። የሰውን ህይወት ይቀይራሉ። የሰውን ጓዳ ያብሳሉ። የሰውን የኑሮ ዜ ስልት ይቀይራሉ። ይህንን በትብብር እንድናደርግ አበክሬ ላሳስባቸው እወዳለሁ። በዚሁ አጋጣሚ ኢትዮጵያ ውስጥ ስራዎች ሲጀመሩ ዶሮ ሲባል ዶሮ ምን ያረጋል፣ ስንዴ ሲባል ስንዴ ምን ያረጋል፣ ኮሪደር ሲባል ኮሪደር ምን ያረጋል፣ ህዳሴ ሲባል ህዳሴ ምን ያረጋል ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም፣ ያ ይከተል፣ ያያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ፣ በማራከስ ብዙ ደክማችኋል። አሁን እኔ በኋላ በአንድ በከንባታ አንድ በስልጤ አንድ በሀዲያ አንድ መንደር እሰራለሁ። እናንተ ቁጭ ብላችሁ የዳቦስ የምታወጡ ሰዎች ሀላባ አደለም በሰፈራችሁ ለባዳ አደለም ለዘመዳችሁ አንዳንድ መንደር እስሩና ገንዘብ ካላችሁ በገንዘባችሁ ገንዘብ ከሌላችሁ በጉልበታችሁ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ሕይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም እና ብዙ ተላግማችኋል። ብዙ የዳቦ ስም አውጥታችኋል። አሁን በመላው የኢትዮጵያ ህዝብ ስም የምጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እየታይ አይሠራም። ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል እና እንደዚያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው የአርሶ አደሩን ህይወት በመንካት በተጨባጭ ስራ ምን እንዳይመስል እንደሚመስል እንዲያሳዩንና ከዚያ በኋላ ያለውን ንግግር ከተግባር በኋላ እንድንወያይ በዚህ አጋጣሚ ቻሌንጅ ማድረግ እፈልጋለሁ። የመጣንበት ዋነኛው ዓላማ የገጠር ኮሪደር ማስጀመር ቢሆንም እግረ መንገድ በሐላባ አንድ ወረዳ ጎብኝተን ነበር። ይህ ወረዳ ከ20 ዓመታት በላይ በሴፍቲ ነት ይታገዝ የነበረ ነው። ዛሬ በቆሎ፣ በርበሬ፣ አቮካዶ ማንጎ በማረስ ራሱን መመገብ ብቻ ሳይሆን የከባቢውን ገበያ የሚያረጋጋ ወረዳ ሆኗል። አቮካዶውን የመጀመሪያ ሳይሆን ማንጎ ነው ያልኩት፣ ምክንያቱም ትልቅ ስለሆነ እኛ የምናውቀው አቮካዶ መልክ የለውም። ትላልቅ ነው፣ የማንጎ ፎርም ነው ያለው። ያንም ያክል አቮካዶ ማምረት የሚችል ቦታ ትናንትና በጎርፍ የሚጠቃ ትናንትና በድርቅ የሚጠጋ። እኔ የዛሬ አምስት ዓመት ገደማ አላባ ስመጣ ከፍተኛ የውሃ ችግር አለ ብለው ሰባ ስምንት ጉድጓድ ተቆፍሮላቸዋል ውሃ ችግር ነበር። አሁን ዛሬ ያየው ስራ ግን እጅግ እጅግ ተስፋ የሚሰጥና በርቱ እንዳይቋረጥ ይሄ ጥረት የሚያስብል ነው። በዚህ በከምባታ አንድ ወረዳ ውስጥ አንድ ወጣት አርሶ አደር አዲሎ ወረዳ ዙሪያ እንደ ሞዴል አርሶ አደር ዛሬ ማሳውን ጓሮን ለማየት እድል አግኝተን ነበር። ያ አርሶ አደር በጓሮ በማሳው የጀመረው ስራ እጅግ በጣም የሚያኮራ ነው። ጽድት ያለ ግቢ ነው ያለው፣ ጽድት ያለ ማሳ ነው ያለው። ውሃ ጠልፎ በኢሪጌሽን ነው የሚሰራው። ይህ ወጣት ከራሱ አልፎ በከባቢ ያሉ አራ መቶ አርሶ አደሮች የሚደግፍ የሚሰራ የሚያሰራ ሰው ሆኗል። አጠቃላይ ከባቢውን የሚቀይር ኢምፓክትፉል የሆነ ስራ ጀምሯል። የእርሱ ያኗኗር ዜዬ ሁሉም አርሶ አደር ጋር ከደረሰ የእርሱ የእርሻ ዜዬ ሁሉም ጋር ከደረሰ ብልጽግና የምንለው እሱ ነው። አንድ አርሶ አደር በቤቱ መብራት ያለው ስልክ ያለው ሽንት ቤት ያለው ከከብቶች ጋር የማይተኛ አጥሩ በእንሰት በማንጎ በአቦካዶ በሙዝ የሆነ ቆርቆሮ የማይጠቀም ከተፈጥሮ ጋር የማይጣላ ንጹህ ኮምፓውንድ ያለው ልጆቹ ሊጫወቱ ቢያስቡ በመስክ በጓሯቸው በሰፈራቸው የተመቸ ከባቢ ያላቸው ከሆነ ብልጽግና ብለን የምንጠራው የእያንዳንዱ የአርሶ አደር ላይፍ ወደዛ ደረጃ እንዲደርስ ነው። እና ያየነው የሞዴሉ አርሶ አደር ስራ እጅግ የሚያኮራ ነው። ያ እንዲበራከት፣ እንዲሰፋ ለመላው ኢትዮጵያ ሞዴል ሆኖ እንዲስፋፋ አደራማ ትፈልጋለሁ ፈልጋለሁ። እዚህ ከንባታ በንጽጽር በጣም ለም እና ለእይታ ማራኪ የሆነ ከባቢ ነው። ይሄ ከኋላ የምታዩት የአንበርቾ ተራራ 777 ስቴርስ አሉት እና ዛሬ ይሄንን መውጣት ይቻላል ወይ አይቻልም የሚል ቻሌንጅ ነበር የወሰድ ነው። እንግዲህ ብልጽግና ጀምሮ የማይጨርሰው ተናግሮ የማይፈጽመው ነገር ስለሌለ ምንም እንኳ አንበርቾ እዚህ ሆኖ ሲያዩት ቀላል፣ ሲጀምሩት ፈታኝ ቢሆንም ፈተናን ሳንሻገር ውጤት ሊመጣ ስለማይችል መላ ቲሙ እንዳያችሁት አምበርቾን ወጥቶ ሰባሰባቱን ጨርሶ ደረጃ የለበትን ቦታም በ200 300 ሜትር ገደማ ወጥተናል። እኛ የተሰጠን ቻሌንጅ ተቀብለን የተሰራው ወጥተናል፣ መልሰን ለከምባታዝ ቻሌንጅ ሰጥተናል። አሁን 777 ነው የሰራችሁት። አስደናቂ ስራ ነው የሰሩት። ባይዘወይ እንኳን ሊሰራበት ሊወጣበት አዳጋጅ ስለሆነ ነገር ግን አንድ ሺህ ሙሉ ቦታው አለ አንድ ሺህ ሙሉ ደግመን መተን ከእናንተ ጋር አንድ ሺውን ቻሌንጅ እንወስዳለን ብላ ናቸዋል። በሚቀጥሉት ሶስት ወራት ይህ ብርቱ የከምባታ ህዝብ አንበርቾ የመሰለውን ሀውልቱን አንበርቾ የመሰለውን የቱሪስት መስህቡን እጅግ ውብ የሆነውን ተራራ ሙሉ በሙሉ በመጨረስ እኛም መጥተን በጋራ የምንወጣበት ይሆናል። በርካታ ሰዎች እየመጡ ይሄን ቻሌንጅ እንደሚሞክሩት ተስፋ አደርጋለሁ። የማዕከላዊ ኢትዮጵያ ክልል ከሆነ ገና አመት ተኩል ገደማ ነው የክልል ቁመና ይዞ ራሱን አደራጅቶ ያሉበትን ችግር ፈትሾ አሁን ወደ ልማት እየገባ ያለበት መንገድ ተስፋ ሰጪ ነው። በየሄንበት በርካታ የልማት ጥያቄዎች ህዝቡ አንስቷል። በተለይም መሰረተ ልማት ስራዎች በሚመለከት የመንገድ ስራዎች በሚመለከት የተነሱ ጥያቄዎች አሉ። የተነሳ ጥያቄ ሁሉ በአንድ ጀንበር በመለስ ብንቸገርም መጥተን ያየናቸውን ዋና ዋና ችግሮች መርምረን ተወያይተን በደረጃ በደረጃ ለህዝባችን ምላሽ እየሰጠን እድገታችንን ብልጽግናችን ለማረጋገጥ የሚደረገውን ጥረት እናፋጥናለን የሚል እምነት ነው ያለኝ። በነበረን ጊዜ በነበረን ቆይታ እጅግ ከፍተኛ ደስታ ተሰምቶኛል። አርሶ አደሩን ለማየት ታድለናል። እርሻ አይተናል። ሌማትና ከቀርከሃ አንጻርም ለየት ያሉ ነገሮች አይተናል። ከዚህ ከአምባሪቾ ተራራ በስተጀርባ ከፍተኛ የባምቡ እርሻ ይመስል ነገር አይተናል። ይሄ ባምቡ ለብዙ ነገር የሚያገዝ ነው። ቤት ይሰራበታል፣ አጥር ይሆናል። ባምቡ የማይሆነው ነገር የለም። ባህር ዛፍ ከሚሰፋ ባምቡ ቢሰፋ በእጅጉ ያግዛል። በአርቲፊሻል ኢንሴሚኔሽን በከምባታ ዞን በአብዛኛው ወረዳ ከ95% በላይ ከብቶች ተዳቅለዋል። ይሄ ለወተት ምርት በእጅጉ የሚያገዝ ነው። በየሰፈሩ ወተት ፓክ የሚደረግበት ስራም ተጀምሯል። ወተት ማምረት ብቻ ሳይሆን ፕሮሰስ ማድረግ ጀምረዋል። ይሄን ከጀመረ አርሶ አደር ለገበያ ያመረተውን ምርት ፕሮሰስ አድርጎ የሚያቀርብ ከሆነ በዛ ልክ ገቢው የሚያድግ ከሆነ ምን ይፈልጋል? ቅድም ያየሁት አርሶ አደር ጥቅል ጎመን ከጥቂት ወራት በፊት 20 ሚሊዮን ብር ሸጥኳል። ጥቅል ጎመን 20 ሚሊዮን ብር መሸጥ የሚችል አርሶ አደር ካለን፣ ቲቪ መብራት ካለው፣ ከከብቶች ተለይቶ የሚኖር ከሆነ ምን ፈልገው? ብልጽግና እሱ ነው። ግን ይሄ አንድ ሰው ላይ ሳይሆን ሚሊዮኖች ላይ መታየት አለበት። መብዛት አለበት። ለዛ ነው እንደዚህ አይነት እንቅስቃሴ የሚያስፈልገው፣ ከእሱ እንዲማሩ፣ ከእሱ ጋር እንዲሰሩ፣ እሱ እንዲመስሉ፣ እንዲያ ያለውንም ስራ እንዲያባዙት። በዚሁ አጋጣሚ አደራ ማለት እፈልጋለሁ። እጅግ አስደሳች ስራ ነው። ተራራ ወጥተናል፣ መስኩን አይተናል፣ ታዳጊዎች አይተናል፣ የሀገር ሽማግሌዎች አይተናል። ይሄ ሁሉ ነገር በቀላል የምንወስደው ስላልሆነ እጅግ አድርጌ ላመሰግን እፈልጋለሁ። ለነበረን ጊዜ ላደረጉልን አቀባበል ለጅምር ስራዎች ጉዳይ እንዳይቋረጥ እንዲበረቱ እንዲተጉ ተሰናስሎ ደግሞ የኢትዮጵያ ብልጽግና መሰረት እንዲጥሉ አደራ ማለት ፈልጋለሁ። የክልሉ አመራሮችም የተጀመረውን ስራ ከህዝባቸው ጋር በመሆን አጠናክረው እንዲቀጥሉ በዚሁ አጋጣሚ ላሳስባቸው እወዳለሁ። እጅግ አድርጌ አመሰግናለሁ።